ምክንያቱም የሀቢባ ማናጀር ሆነች። በቃ ተመችቶን ነበረ ተመችቶን ነበር። አንቺ ያለች ብዙ ጠላት አልነበራትም። አንቺ ግን ከገስት ከጠፋሽ በኋላ ብዙ ጠላቶች ከምስራቅም ከደቡብም ከብዙ ጠላቶች መጥቶባታል። እና ወደ ቦታች ተመልሰሽ ጠላቶቿን ብትመክችላት ገና ሀሳባቸውን በመሰለኝ መሲ ብሎክ ምታደረገው ድሮ ትዝ የሚላችሁ ከሆነ ሀቢባን ወዳጅ እንጂ ጠላት አልነበራትም። እና እንደዚህ ይሄንን እንትን ብልናል፣ ይሄን አይተናል፣ ይሄን አይተናል። አላስተዋላችሁ በእናንተ ጋይስ፣ አስተውላችሁ አላስተዋላችሁ። መሲ ሀበሻዊት በጣም ስማርትና ደስ የምትል አስተሳሰቧ ቆንጆ የሆነች ሰው ናት። እና አማካሪ ያስፈልጋል ይሄ ሰው ልጅ እና አማካሪ ቀይራ ይመስለኛል አንዳንዴ። እና እኔ አስተዋላችሁትን ካስተዋላችሁ መሲ ወደ ቀድሞ ማናጀሯ የሀቢባ ምክትል ማናጀር ሆና እንድትመለስ በትርፍ ሰዓቷ ከስራዋ ባሻገር እንፈልጋለንታችንም ይሄ ሁላችንም ሀሳብ ነው። ትመለስልን ትመለስልን፣ ሚኪዬ እኔ ድምቀት ለ የትክል ትክክል ነው የሚለው ሁሉም ትክክል። ማርያምን እኔ ቸው የተናገርኩ ይመስል ማለት ነው ንጋር ሚኪዬ ስማማ፣ የሆነ ፕሮግራም ልጀምር ነበረ ሚኪዬ። ሰኞ ሰኞ ላይ እንዳንተ እዚህ ሶሻል ሚዲያ ላይ ተጽዕኖ እየፈጠራችሁ ሰዎች አላችሁ እና እናንተን በቤቴ እየጋበዝኩኝ ኢንተርቪው ለማድረግ ፐርሰናል ይወጣችሁ የግል ላይፋችሁ አይመለከተንም፣ ግን እዚህ ሶሻል ሚዲያ ላይ ስላለችው የተወሰነች ጥያቄዎች እያወጣሁኝ ልጠይቃችሁ ነገ አንድ እንግዳ አዘጋጅቻለሁ። የመጀመሪያ ጀማሪ አዘጋጅቻለሁ። ሁላችሁም በኮመንት ጻፉ ማን ይመስላችኋል፣ ግምታችሁን አስቀምጡ ብዬ የተወሰኑት ሚኪ ፊት አውራሪ፣ ሌሎቹም የሚወዷቸው የሚያከብሯቸው ሰዎች ኮመንት ላይ ጽፈዋልና፣ ሚኪዬ አንተም ግምትክን አስቀምጥ። ሪፖስት አደርግ? እሺ፣ እኔ ሪፖስት አረጋለሁ። ቪዲዮም መስራት ካለብኝ ሰራለሁ። ግን እንደ ኢንተርቪው የሚያስጠላኝ ነገር የለም። በጣም ኢንተርቪው በጣም ብዙ ኢንተርቪው ይሄ ብሮድካስት ያላቸው ሰዎች በጣም ብዙ ደውለውልኝ ነበር። ለማካበድ ምናም ሳይሆን አልወድም። እኔ እዛ ገጄ መቀባጠር ስለማልፈልግ ስለማልፈልግ፣ እኔ የትም ቦታ ብሮድካስት ላይም አልቀርብም፣ የትም አልቀርብም። በጣም ብዙ ሰው እስክሪንሻት ልክልሻለሁ። በጣም ብዙ ብሮድካስቶች ደውለውልኝ ነበረ። እባክህ ና እስኪ ግን ብለህ ለፍለፍ መተህ ብለው። የትም ቦታ ላይ እንትን አልድም፣ ስፔሻሊ በኢንተርቪው ደረጃ አልፈልግም። እና በቪዲዮም አግዝሻለሁ ፕሮግራሙንም በማቀላጠፍ አግዝሻለሁ። ምንም ችግር የለውም። ኢንተርቪውትን አልደረግ የሚያሳዝነው ማለት ነው ሰው ሚኪ ሚኪ ሚኪ ብሎ ከጻፈ መትላይ አንተ ህዝብ የምታከብር ከሆነ እኔ ህዝብህን ፎሎወር ስራ

ገብራቸዋለሁ ህዝብ ለፈለገው ነገር ግንባር ቀደም ሆነን እንታገላለን። ህዝብ ለፈለገው ነገር ግንባር ቀደም ሆነን ወደፊት እንታገላለን። ህዝቡ ኢንተርቪው ከፈለገ ኢንተርቪውን የሚያሰራጨውን ሰው አግዘን ከጎኑ እንቆማለን። ነው መስዬ ኢንተርቪው ማድረግ ፈልጋለች በደንብ አድርገን እሷ ኢንተርቪው እንድትቀጥል በኋላ። አይ በነገራችን መስዬ ማርያምንስ፣ በነገራችን ላይ በጣም አምሮኩቻል። አመሰግናለሁ። በጣም ያማረባችሁ ማርያምን ማን የሰፋው? ለምን ክሬዲት አትሰጡትም? ፕሮሞሽን ማን ሰራሰጠን? እኮ የሚያበሻ ከዱባይ እኮ ነው ከሳር እያስመጣ ነው እኔ እባክሽ፣ ከሄድሽ፣ ከሳሪ ጋር ተጣልቻለሁ። ከእሷ ከሆነ ላይፍ ላይ ምን እንዳለች አልሰማሽ? በጣም አዘንኩባት። እንዴ ሚኪ አስመሳይ ነው እያለች ነው አሁን። እኔ ምንድነው አስመሳይ? መስዬ እኔ አስመሳይ ነኝ? እስኪ ተናገሪ። ሰው አስመስሎ ምናምን አለች። ማርያምን እኔ ስወዳት ከአንጀቴ ጌም ያልተመቸኝም። ከሁለት ሰው ጋር መጫወት አልተመቸኝም። ከአቢባ ጋር እና ከሳሪዬ ጋር ከሁለቱ ጋር ለመጫወት ነበር፣ ግን ኢነርጂ አልቻልኩም፣ ታይም አልቻልኩም። በቃ አንድ ሙሉ ለሙሉ ጌሙን ላቆሞ ነበር ያሰብኩት። ማርያምን ይሄ ቀን አይምሸልኝ። ሙሉ ለሙሉ በቃ ጌም አስጠልቶ ሌላ ቢዝነስ መኪና መሸጡና ምናምን ጀምሬያለሁ እና እየተሯሯጥኩ ነው። የአራዳ ልጅ ደግሞ አንገት ማስገቢያ ካገኘ መሯሯጥ ነው። ገባሽ አይደለም? እና እኔ ከአቢባ ጋር ብቻ ከአንድ ሰው ጋር ብቻ ነው መጮፍ የፈለጉት እና ለዛ ነው የሳርዬን ጌም ሆልድ ያደረግኩት። ገባሽ ሁለቴ ሲሆን ጊፍተሮቹም በጣም እንትን አሉ በሳምንት ተረበሹ። ገባሻ እና ደግሞ ተመሳሳይ ቤተሰቦች ነው ያሉን እኔና ሳርዬ። እና በዛ ምክንያት ነው አልነገርኳትም። ዝም ብዬ ጌሙን ተውኩት በቃ። እና ኢሞሽናል ሆና ላይቭ ላይ እንትን አለችኝ

እየቀለደች ነው የሚሆነው። ሳሪዬ እንደዚህ ክፋቱን ሼር ያደርጉልኛል። ለፍሰው ሼር አድርጎልኝ እንትን አለኝ። ሳሪዬ በጣም መውዳት። ቴሮልጅ በጣም የሚያምር ልብስ ነው። በዚሁ አጋጣሚ የአማረው እንግዲህ ከሳሪ ስለመጣ ነው። ምንም ማድረግ አይቻልም። እና ሳሪዬ እየቀለደች ነው እግዚአብሔርን የሚሆነው እንጂ አንተን እንደዚህ አትናገረን። በጣም እኔ ታይም ስላልተመቸ ነው። አሁን ግን ከሁሉም ሰው ጋር መጫወት ስላሰብኩኝ እስኪ ይጫወታሉ። ታይም አመቻችቼ መጫወት ምንም ችግር የለም። ማድረግ ትችላለህ። በአንደኛው ቀን፣ በዚህኛው ሳምንት ለምሳሌ ከእንደዛ አድርጌ ነበር የሆነ አሰልቺ የሆነ ጌሙ እና የሆነ አንድ አሪፍ ነገር ለመፍጠር ከሀቢባ ጋር ብቻ አደረግኩትና ያ የቀርቀር ያለኝን ታይም ደግሞ ለስራ አደረግኩት። ጂም አለ ምናምን፣ ብዙ ነገር ና በዛ እየተሯሯጥኩ፣ ይኒያው አስከፍቻትም ሊሆን ይችላል። ሳርዬ፣ በዚሁ አጋጣሚ በበሳጭብሽም ይቅርታ ማለት ፈልጋለሁ። ግን ያስቀየምሽኝ ነገር አስመስሎ መውደድ ያልሽው፣ እኔ አስመስዬ አልወድሽም። ካልወደድኩሽ አልወድሽም። አለ ሳርዬ እበላት ደስ እንዲለኝ። አረ በእውነት እኔማ እንደምወዳት ታውቃለች፣ አስቀይማኝ ነው እንጂ። ፋፋዬ እንዴት ነሽ? ሰላም ናችሁ ዴ እንዴት ነሽ ፋሲካዬ እኔ ማር ደህና እግዚአብሔር ይመስገን መሲ ማንንም አይወሰኝልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልል

ሚኪዬ ወንድሜ ከሳሪ ጋር ያለውን በውስጥ ጨርሱ። እሺ እሷ ለቀል ሲቀልዱ ያሉት ነገር ነው። የእውነት አታምሮ ነው። እኔ ከፍቶኛል፣ ከፍቶኛል ማርያም። እኔ ደግሞ ፋሲካዬን ብዙም ስለማልወዳት ችግር የለውም ሳሪዬን ግን ያው ተቀይሜታለሁ።